ወደ ፋሚሊ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው። ከኔ ጋር አለሁ። አልሐምዱሊላህ። መግባት አይበለው መግባት አይበለው። አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። መግባት። ዛሬ በቃ ተደሰቱ። ቅቡ ቅቡ የሚያደርግ እንትን የለባችሁም። እሺ በቃ እኔ ያለሁት ውጭ ነው። ውጭ ነኝ። ዛሬ ከቤት የለሁም ትላላችሁ። ጀረስ ጀረስ ጀረስ፣ እኔ ምላችሁ ደህና ናችሁ? ሰሞኑን ያው ላይፍ ስላልገባሁ በብዬ እንጂ ላይፍ መግባት ዛሬ ምንም ፍላጎት የለኝም። የእውነት ቪዲዮ መልቀቅ ነበር የፈለግኩት። ማለት የሚጫወት ማለት ግን ገብቼ አላውቅም። ሰሞኑን ቢዚ ነኝ፣ ቢዚ ነኝ አይገልጸውም። ይሄ ሁሉ ሽንኩርት ከመቻለን እኮ ሽንኩርት ምናልባት ሰሞኑን ስለሌለኝ ዛሬ አምታኝ እንደሆነ አላውቅም። ቲማቲም፣ ሙዝ ምናምን የሆነ ነገር አስባለች እቺ ሴትዮዋ። ለጤናዋማ አይደለም የገዛችው። እንዴ ገዛችሁ፣ ተግባባን። የሆነ ነገር አስባለች። ለጤናዋ አይደለም። እንደዛ አስቀድማ እንዴ የካስ መዋት የሁሉ ካስ ምን ያደርጋል አሁን እዚህ ቤት ለነገሩ ዳቦ ጋግርበታለሁ ችግር የለም ታምጣ እሺ አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እንኳን ደህና መጣችሁ ሁሉ ሰላም ነው ወይ እሺ አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ሳድዬ የኔ ባለሙያ ዘሙዬ እንዴት ነሽ ደህና ነሽ ወይ ክፍት ነው እሺ ማደይ ላይክ አድርጉልኝ ከቻላችሁ ደግሞ ሼር አድርጉልኝ ማለት ነው እሺ የቻለ ሼር ያድርግልኝ ሰላም ጤና ይስጥልን አብሮ ይስጥልን እናት እንዴት ነሽ በላይ ከአመሰግናለሁ፣ ስራ ብዙ ይሄ የለችው ነበር ይሄን ሳምንት እዚህ ዛሬ መጣየው፣ በቃ ምን አቅጡ ጥፍጥፍ ደረገችው። ቅድሚ ቅድም ከእናንተ ጋር እኮ ያለው መኪና እያጠብኩ ዕቃ እያወረርኩ ነበር። አሁን ይሄው መኪናውን አጥቤ የመጣው አሁን ደግሞ የአሳ መዓት አመጣው። አሁን አሳው ምን ላድርገው ነው? ታላጆ ሞላ ሞላ አይበሉት እነሱ እኔ ምን ላድርገው?

ስሪ እና በይ ስሪ እና በይ ማነው? ስሪ እና በይ ምን ሰርች ልብላ ጋይ እታያችኋለሁ። አዎ ትታይናለሽ፣ እንቀባሽ እሺ። አንቺ ብቻ መድኃኒዓለም ሆንሽ እኮ እድሙድንተርእስ ነጫጭባ የሆናችሁ ማለት ነው፣ ንቀባችሁ። ስንት ሰው ነው ያለኝ? የለኝም። ቀብድ፣ የት ነሽ? ወይኔ በላቸው። የት ነች ማናት? ላይክ አድርጉ። ኧረ ላይኩኝ ደግሞ አትውጡ እንጂ ተው እንጂ እንትን ኧረ ተው ኧረ ተው ተው። አታያለ ኦ፣ አታያለ ኦ። ሰላም ዜድ፣ አሁን ነው የሚመጣው እንጂ ሰና። አሁን ስንት ሰዓት? አስር ሰዓት ሙሉ የት ነበርሽ? ወይኔ የበላቸው ጉድ እኮ ነው እናንተ። አረ ተው ተው፣ ጥሩ አይደለም። ለኔስ ችግር የለውም ግን ለሌሎቹ ሐቃቸውን በስነ ስርዓት ስሩ። አሁን በዚህ ሰዓት አይመጣም።

ሰው የት ነው እንዴት አሉና እየው መቼ መጣሁ? ገና ሰላም ሰላም፣ ይብዛልኝ። ሳዲሻ አንዬ ወይ እንዴት ነሽ? እንዴ! ቀየርሽ? እንዴ ደሞ ፕሮፋይሉን ቀየረሽ ነው? ይሄ ፕሮፋይል ይሄ ፕሮፋይል ነው አይደል ለማለት። ቆይ ስክሪንሹት አንስቼዋለሁ። ቅድም ያልኩሽ እኮ ማለት ነው ከሰማሽኝ ውዴ። ደግ ነሽ፣ አለሁልሽ። አልሐምድሊላሂ ከሰማሽ ማለት ነው። ውዶች እንዴት ናችሁ? አለን። አልሐምድሊላሂ ከሰማሽኝ ማለት ነው። ሰለነ ቅድስ ይኸው እንትናችን ይሆናል ዛሬ ላይ እኔ ሁላችሁም ጋር ይምጣ ይምጣ። አላቅም ዩቱበር ማለት ነው። 213 ዩቱበር አለ ዘሙ አለች፣ አንቺ አለች፣ ፍቅር አለች። ማን ነው ሌላ ደግሞ አየሁት? አብርሽ ይሄ እንትን እኔም በኪችን ኢቶን ደግሞ በድራማ ያደረገው ማለት ነው። እኔ ምን እንደሆነ ብቻ አላቅም። በዚህኛው በኢቶ በሰዓዳ ስገባ ኢቶን በድራማና ከይሄ ከሌላዎቹ ጋር ነው ያደረገው። ሰዓዳን ደግሞ ይሄ አብርሽ አብርሽ ይሄ የሩታ ባል ማለት ነው። የሩታ ባል ከዛ እሱ ፈረሰኛዋ የሌላችሁ የላችሁም የተወሰነች 213 ሰው ነው እኔ ጋ ያመጣው 213 ሰው። ከዛ የቱበር 2025 ከዛ ብሎ ነው ያመጣው። ግን ምን እንደሆነ ግን አላውቅም። ግን ሌላችሁ ጋር ይምጣ አይምጣ አላውቅም። እኔንስ እሺ። ከዛ አለች ፈረሰኛዋም ሁላችሁም አላችሁ። ቆይማ ፎቶ አንስቸዋለሁኝ። የምር አላችሁ። ግን ቪዲዮ ማውረድ አልችልም። ቪዲዮ እንትን ስነከው እንትን ይላል። የምሬን ነው። የምር እየቀለድኩ አደለም፣ ወላ እየቀለድኩ አደለም። ከላይ አለ ሁለም ዩቱብ ብቻ በለቀውም እንደዛ ነው ላ ነው በሁለት ሺ ሀያ አምስት ጥሩ ስራ የሰሩ ነው መሰለኝ የሚለው። የምሬን ነው። የምሬን ነው በሁለት ሺ ሀያ አምስት ብሎ ነው እንትን ያለው። የምር ሁለት ሺ ሀያ አምስት በቃ 200 213 ሰው ዩቲዩበር ነው ያወጣው ከኔ ጋር ማለት ነው። ከሌሎቻችሁ ጋር አላውቅም፣ ከኔ ጋር ግን እንደዛ ነው። በሰዓዳም በኢቶም አውጥቶታል። በሰዓዳስ በኢቶ ስገባ ሰዓዳን አብሪሽን ፍሬን ፍሬ ፉድ ማለት ነው። አሁን ቻይና ሎን ይሸጠችው ዘሙ ፍቅር ሀያት ብዙ ናችሁ የወጣችሁ በእንትና ደሞ በዚህ በሰዓዳ ደሞ ተገልብጬ ስመጣ ደግሞ ምስኪን ነው መሳዳት ግን እኔ በ በሳዳ ግን ቆይ አብሬት የምንሰራ እዛ ጋር ያለው አምስት መስፈርት ነው ያስቀመጠው የመጀመሪያው ምግብ የሚሰራ ሁለተኛ ስለ ፊልም ሶስተኛ ደግሞ ስለ ድራማ ድራማ የሚሰራ አራተኛ ደግሞ ምንድን ነው ብቻ እንደዚህ ብሎ አምስት ነው የደረደራቸው እና ደግሞ እንትና ማን ነበረ መስኪ መስኪ

እሱ ቪዲዮ አሁን በጣም በራር እየወጣ ነው። አሁን ትንሽዬ ነው ግን በሾርት ቪዲዮ ነው የሚሰራው። በሾርት ቪዲዮ ነው ግን እሱ በሾርት ቪዲዮ ነው የሚሰራው። የሆነ ልጅም ራሱ ሰርቶበታል። እና እንደዛ አድርጋችሁ ስሩ ብሎ ከዛ ገሃዋ ብዬ ጽፌ ገሃዋ ከነ እንትኑ ብቻ መጣልኝ። ኩብና ገሃው ብቻ መጣልኝ። ግን እንግሊዘኛውን ስለማልችል ስለማለቅ አሁን ገዋ የሚጠጣ ሰው ብዬ ብል ያመጣልኝ ነበር ግን እንዴት ብዬሽ ልጻፈው? ግን አማረኛውም በእንግሊዘኛ ተርጉሜ ብሆን አምጥቼ ገጭ ነበር። ግን ያው ስራ ነው ስራ የምደም ስራ ምን ታርጉታለች? ላኪ ልኝ ለየው እስቲ ቆይ ለክልሻ ነው የምር። ይሄ ይሄ ፕሮፋይልሽ ነው ይመጣልኝ ይሄ ፕሮፋይል እሺ። ኢንሻአላህ የምሬ ነው የለለችልም ዘም አለች። አሬ በድራ በድራማ በድራማ አሉ። እኔማ በሳዳብ አብርሽ እኮ ሲመጣ እኮ በጣም ነው የደነገኩ ከኔ ጋር ማለት ነው። ፖ ደሞ የኢትዮጵያ ያዘጋብኝ ነው እንዴ ቪዲዮሙ በሱ ምንም በሳዳብ ምንም አላ አንተ ነው አላልኩም አልሰራሁም ምንም ያደረኩበት ነገር የለም። በኢትዮ ግን ባለፈው የሆነ ሳ ፕሮፋይል አድርጌያቸዋለሁኝ አንዴ ማለት ነው። ታሳ እንዴ? ታይ ሳዳ ነው። ከዛ እንዴ ሳዳ ጋር ምን ይሰራል ይሄ ልጅ አልኩኝ። ከዛ ገጭ ብሏል። ከእኛ ጋር መጥቶ ሳዴ ክፍት ነው፣ ስራ ነው፣ ችግር የለም ችግር የለም። ስሩ ስራችሁ። የእውነት ግን የእውነቴን ነው እያወራ ያለሁት፣ የውሸቴን አይደለም። ወላሂ ላዚም እየዋሸሁ አይደለም። የምሬን ነው የእውነት ነው እያወራ ያለሁት። እኔ በምን እንደማሳያችሁ ግን አላውቅም። ቆይ እስኪ ዝግ አሁን እንትን አይልልኝም። አሁን አያሳየኝም። ዝግ ብገባ ማለት ነው አያሳየኝም። አን ወጥቼ እንዴት አድርጌ በገባ እስቲ ቆይ ይኸው፣ ይሄ እያያችሁት ነው። ይሄ ከላይ ዩር ዩር ዩር አለ ከላይ ያለው ይታያችኋል እናንተ እዚህ ጋ ማለት ነው። እዚህ ጋ ከተ ያው ሳንቀሳቅሰው ይታያቸዋል። ሳንቀሳቅሰው ይሄ ይሄ አሁን እዚህ ጋ እንትን ምን አካው ይታያቸዋል። የእውነት ግን ይታያቸዋል። ይሄ አሁን ዩር 2025 ሪስፊንት ኢዝ ሄር ይላል። ክሪስፒርት ክሪስፒርት ዩር ኤንድ ዩቱብ ብለ ይሄንን አሁን ስናካው ወይኔ ወይኔ ዛሬ ኧ ይሄው ነው ጉዳችሁ ነው። እንግዲህ ዛሬ ግን እንዳታዘጉብኝ እንደበፈጠራችሁ ማልገባበት የለም። ይሄ አሁን ኢቶ ነው የሚያመጣው። ይሄ አሁን በኢቶ ነው የሚመጣው። እነዚህ ማለት ነው ይሄ አምስት እንትን ጽፏል። ድራማስ ኢቶ እስቲን ቱርክሽ ፊቲሽ ምንድነው ካንት ወይኔ! እንግዲህ አለ ይሄው የለላችሁ የላችሁ የሚወዝ ጋ እንዳላችሁ ደርድሯችሁ እናንተ ይኸው ከአንድ እስከ አምስት ማለት ነው የጣፈን አያችሁት? ወይኔ ማን ቤት ነው የገባሁት? አሰላሙ አለይኩም። እሺ ራሴ ነኝ። ከከከከ

አስራ ሶስት ነው ሁለት መቶ አስራ ሶስት ይህ አሁን በሰአዳ ነው በኢትዮ ደግሞ ስገለበት ደግሞ አብርሽን ያመጣዋል አሁን በዚህ መገልበጥ አልችልም እዚህ ውስጥ ስላለሁ ማለት ነው አብርሽ ይመጣል እዛ ጋር እኔ በሁለት ሺ ሀያ አምስት ብሎ ነው ያወጣው ግን ምን እንደሆነ ብቻ በላቅም አላቅም ብቻ ባላቅም ምን እንደሆነ እና እንደዛ ነው እላቸዋለሁ ለማንኛውም እያንዳንድሽ ከላይ መቶልሽ ከሆነ ሄደሽ ቼክ አድርጊ ቤትሽን። እንግዲህ በኋላ ላይ ማለት ነው። ለማንኛውም ምን ያውም በቃ ፈሚሽ ያለው ያለሽ በቃ ይትበቁ በቃ እኔ በምግብ ተመርጫለሁኝ። ስለዚህ ሳዕዳ በምግብ ነው የተመረጠችው። ኢቶ ደግሞ በድራማ ምንድን ነው መስዬ፣ እኔም አላውቅም። ብቻ ሁላችንም ወተናል። አንቺም አለች ዘሙም አለች ፈረሰኛዋም አለች ሀያትም አለች ብዙዎች ዋለች። ሁለት መቶ ግን ከአንድ እስከ አምስት ነው መስፈርቱ የተቀመጠው፣ ዋናው ማለት ነው። አንደኛ ሳሌና ቅድስት ናት፣ ሁለተኛ ኢቶኖ፣ ሶስተኛ ደግሞ ማን እንደሆነ ብቻ አላውቅም። እኔ የለሁም የለሽም። አይ እኔ እኔ ነው እኔ ነው እኔ ማለት ወይኔ፣ አለ ወይኔ ወይኔ ኢትዮጵያ አይ፣ ልቁረጠው እንደ እናንተ የሆነ ነገር ይመጣብኝ። ሆን እንደ ወይኔ እናንተ ቡግራ እንትና አበጠብኝ። ወይኔ ቡግር ጨረረሰኝ እኮ ፊቴን፣ ወላሂ ቡግር መጣለውን እጭ ምግብ ልስራ ነበረ ከመዳማኪ ኩኪና ርዝ ብቻ ነው ወይ አይዞሽ፣ አብሽሩ ተበሸሪልኝ፣ ለቃል አሳይዋለሁ። ቆይ ግን አሁን ያሳየኋችሁ ችግር ያመጣብኝ ቀጣይ። ማንሽ እስቲ ማንሽ፣ ቀጣይ እንዴት ልግባ? ቀጣይ ማን ነበረች የመጨረሻ ያረኳት? መሲ መሲ ናት። መሰለኛው ላይቭ እኮ ነው። ምሰሪው እኮ ማ እኔ እኔማ ላይቭ ነኝ። እኔ እኮ ምግብ ምግብ እኮ ሰራለሁ። ያለኝ አለኝ በምግብ ነው እንትን የምለው እኔ። አሁን ይሄ ላይቭ እኮ ምግብ እኮ ሰዓት እንዲሞላ ነው እንዴ፣ እንጂ ሳዲያ እኮ በምግብ ናት። እሺ በምግብ ነው። ሄደሽ ቪዲዮውን እስቲ እንዳለ ቪዲዮ አለኝ እኮ የተደረደረ ለማአት ማለት ነው። ገብታችሁ የምሬን ነው አለን ኑሩ። ምን ላይ ነው እንትን ላይ ነው። ይቶ ስንገባ ከፕሮፕሪ ይቶ ላይ ዩቱብ ላይ ስንገባ መጀመሪያው እንትን ላይ ያመጣልናል። አሁን እንደዚህ ቪው ምናምን ከላይ አለ አይደል? ይመጣል። መሲ ግቢ ግቢ ገብቻ ይቼ እኔ በምግብ ነው ያመጣው ሳዳን፣ አሁን እዛ ቆይ እንተንላችኋለሁኝ ሳሳያቸው። አሁን ኢቶም ድራማ ነው ማለት ስለመፈተፍትበት በድራማ ነው እንትን እያለብኝ ያለው እንጂ፣ ሳዳ በምግብ ነው። ከዚህ በፊትም የተዘጋብኝም በምግብ ስለሆነ አሁንም ይህም በምግብ ነው እየሰራሁ ያለሁት ማለት ነው። ነገር ግን ሰዓት ስለምፈልግ ቪዲዮ ብዙም እንትን ስለማይልልኝ ሰዓት ለመሙላት ስል ግዴታ ነው ላይ በመግባት ያለብኝ ማለት ነው። መስ ያለሽ አለች አንቺ ዘሙ፣ ብዙ ናችሁ ያላችሁ። ብቻ ሁለት መቶ አስራ ሦስት ነው ያመጣልኝ። እኔ ያላቀም የማውቀው ነገር የለኝ ምን ምንም አውቀው ነገር የለም። አሁን አላገሽም አንቺ፣ ዘሙ ስንት ናችሁ? ብዙ ናችሁ እኮ ዘጋ፣ ሳሌና ቅድስት፣ ብዙም ማለት ነው። እስቲ ቀጣይ ማነሽ? ግቢ። እሺ ሀበይቢ እና ግቡ እና በርቷ ይዛችሁ ለማንኛው እንጂ ለዛ ነው እንጂ ነው ምግብ በይተረኛ ነኝ። አዎ ግቢ ግቢ። አዎ እና እንደዛ ነው እንጂ እኔ ሳደ በምግብ ነው እንዴ የምሰራው ማለት ነው። ግን ሰዓት ስለሌለኝ ለሰዓቱ ነው ላይ የምገባው እንጂ አንዴ ሞኒ ከሆንኩ በኋላ በቪዲዮ ነው መልቀው ኢንሻአላህ። ባላ ፍቅር ማለት ነው። ሞኒ ልሁን እና ማለት ነው። እንግዲን አላውቅም። አላሁ አለም ማለት ይቶ ይቅደም ሰዓዳ ትቅደም የማውቀው ነገር የለኝም። እሱን አላህ ነው የሚያውቀው። እኔ መጨረሻ ያውቀኝ ማለት ያውቀሻል ኢንሻአላህ። አላውቅም ኢንሻአላህ። ግን ከሁለት አንዱ ጠብቃለሁ ባላ ፍቃድ ማለት ነው። እና ስለነበረን ቆይታ ከልብ ከልብ አመሰግናለሁ ውዶቼ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላማችሁ ብዝት ብዝት ይበልልኝ። ሀገራችንን ሰላም ያርግልን። በያላችሁበት አለም ደርሰ ሰላማችሁ ብዝት ይበልልኝ። በአዲስ ቪዲዮ እስከምንገናኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ